በተደጋጋሚ ከቤት መውጣት እንደ መፍትሄ አድርጋችሁ ከቤታችሁ የምትወጡ ሚስቶች ወይ ደግሞ ባሎች ካላችሁ ይሄ ቪዲዮ ለእናንተ። ወይ ደግሞ በተደጋጋሚ እንለያይ እንለያይ እንለያይን እንደ ማስፈራሪያ ተጠቅማችሁ አጠገባችሁ ያለን ሰው የምታጠቁ አይምሮን የምትነጉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ። ሚስትም ካለሽ ባልም ካለሽ፣ ምናልባት ለወደፊት ማግባት የምታስብም ሴት ከሆንሽ ከፍቅረኛሽ ጋር አስር ጊዜ እንለያይ ምትይ ከሆነ ይሄ ቪዲዮ ላንችን። እስከ መጨረሻው ደስ ተከታታይ ብዙ ነገር ትማሩበታላችሁ ያላችሁ ብዙ ባልና ሚስቶች በትዳር ውስጥ አለመግባባት እየተለመደ ነው። ለምንድን ነው ካላችሁ፣ የሚያገናኙንና ሊያግባቡን የሚገቡ ነገሮች በጣም ብዙ ስለሆኑ እኛና የምንወዳቸው ሰዎች መካከል የሆነ ጸብ ይፈጠራል። ለምን? ሴክስ ያገናኛል፣ ምግብ ያገናኛል፣ ቀለብ ያገናኛል፣ ልጅ ያገናኛል፣ ትራንስፖርት ያገናኛል፣ ውሎ ያገናኛል፣ የአይምሮ ጤና ሁኔታ ያገናኛል፣ ሰውነት፣ ፔሬድ፣ ሴክሱ፣ ምግቡ አንድ ሚሊዮን ነገር ያገናኛል። የሚያገናኝ ነገር በበዛ ቁጥር ደግሞ የሚያጣላ ነገር እየበዛ ይመጣል። በዚህ ወር ብቻ ሮብ አመት በጣም በሚገርም ሁኔታ ከሌሎቹ ጊዜዎች በላይ ፍቺ ቁጥር የተመዘገበበት ይሄ ራሱ ለምን ይመስላችኋል? ዘጠና በመቶ ሃይማኖተኛ ወይ ደግሞ ዘጠና ስምንት በመቶ ሙሉ በሚባል ደረጃ ሃይማኖተኛ በበዛበት ሀገር ላይ ሙስሊሙ፣ ክርስቲያኑ ባለበት ሀገር ላይ በእጥፍ እጥፍ እጥፍ እጥፍ ፍቺ እየበዛ ሄዶ ለምን ይመስላችሁ? በጣም በሚገርማችሁ ሁኔታ በተደጋጋሚ ምነግራችሁን አንድ ነገር ልንገራችሁ። መጽሐፍ ቅዱስ በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይላል። ራሳቸውን የሚወዱ ይሆናሉ፣ ከእግዚአብሔር ይልቅ ተድላ ደስታን የሚወዱ ይላል። ይሄ ዘመን ሰዎች ራሳቸውን በጣም የሚወዱ ሚስት ለሰላ ራሷ እንጂ ስለ ባሏ ማትጨንም ባል ስለ ራሱ እንጂ ስለ ሚስቱ የማይጨነቅበት የራሱ ወዳዶች ዘመን ቢኖር ይሄ ዘመን ሰዎች እነሱ ይብሉ እንጂ ስለ ሰው መብላት የማያስጨንቃቸው እነሱ ያገኙ እንጂ እነሱ ካምፓኒያቸው፣ ፋብሪካቸው፣ ዘጠኝ አስር ፎቅ እነሱ ይገንቡ እንጂ ሌላ ሰው እንጀራ መብላት በላ አልበላ ጉዳዩ የማይሆንበት በተለይ እራስ ወዳድ የበዛበት ዘመን። በተለይ በተለይ ደግሞ ትዳር ላይ ለራሷ ታስባለች እንጂ፣ ሁሉም ማለት አይደለም። በጣም ጨዋ በጣም ስነስርዓት ያሉ በጣም የተቀደሱ በጣም የተባረኩ የሚገራርሙ ሚስቶች አሉ። እነሱን ሁልጊዜ ዋጋ እንሰጣቸዋል። መግባባት ላቃታቸው ሆኖ ዋጋ እንሰጣለን። አለመግባባትም መግባባትም ሁለቱ የሚያለ ስለሆነ መግባባት አለ መግባባት እንዳለ ደግሞ አለመግባባት አለ። አለመግባባቱ የፈጣው ምናልባት ፕሮብሌም ሶልቪንግ ስኪል ላይ ያንል ደካሞች ስለሆኑ ሊሆን ይችላል። ከአቅማችን በ ላይ ስለሆነ ጫና ስለበዛብን ሊሆን ይችላል። ህመም ስላለ ስትረስ ስላለ ሊሆን ሰልችቶ ሊሆን ይችላል። ተደጋጋሚ ሆኖብን ሊሆን ይችላል። ስለዚህ ሰዎች ከአቅማቸው በላይ ካልሆነ በስተቀር አይፋቱም ወይ? አዎ። ነገር ግን ደግሞ በአቅማቸው ማስተካከል የሚችሉት ነገር ነው ወይ? አዎ። ማስተካከል የሚችሉት ነገር ለምን ይመስላችኋል? ብዙ ባልና ሚስት መካከል ላይ በየጊዜው ከመግባባቱ ይልቅ አለመግባባቱ እየበዛ የግል ችግር አለ፣ ፐርሰናል የሆነ የጋራ ችግር አለ። የሚስትም የባልም ራሷ የግል ችግር አለባት። እሱ የግል ችግር አለበት። ከዛ ደግሞ እንደ ጋራ ደግሞ የጋራ ችግር አለባቸው። እሱና እሷ የጋራ ችግር አላቸው። የግል ችግር ሁለቱ ይደመርና ሁለቱ መካከል አለመ አንዴ ደግሞ አለመግባባት ከተፈጠረ እንዲህ መተላለፍ ትጀምር፣ አንተና እሷ እንደዚህ መተላለፍ ትጀምር። ለመግባባትን ብታወራ አትግባባም። ለምን አንድ ያን ንግባባም ብለህ ሳላሰብክ ብትግባባ ራሱ አትግባባም። ለምሳሌ ምን እንደማለት መሰላችሁ? እኔ ሚስቴ አትሰማኝም ካልክ እመነኝ፣ ብትሰማህ ራሱ እንደምትሰማ አታስብ። ወይ ደግሞ ይህ ነገር አጥኑት። ባለቤቴ አውቆ እንደዚህ አያደርግም ብላ የምታመን ሴት አውቆ ቢያደርግ ራሱ አውቆን ያደረገው አትልም። ለምን አውቆ ያደረጋል ብላ ስለማታስ ሚስቴ አውቃ እኔን አታጠፋም እኔን አታናድደኝም ብለምታምን ከሆነ አውቃ ብታደረግ ራሱ አውቃ አረገች አትልም። ለምን ባለቤትህን አውቃ አታደረግም ብለ ስለምታምና ከአቅሟ በላይ ካልሆነ በስተቀር ባለቤት ያታስቀይመኝም አያስቀይመኝም ብለሽ የምታምኝ ከሆነ አውቆ ራሱ ቢያስቀይምሽ ውይ፣ አውቆ አይደለም ብለሽ ምታም። እንግባባለን ብላችሁ ካወራችሁ እመኖኝ ትግባባላችሁ። አንግባባን ብለ ብታወራ ብትግባባ ራሱ የተግባባ ይመስል። ወደ ሀሳቤ ልመለስ። ባልና ሚስቶች ሆናችሁ ኮሽ ባለ ቁጥር ነካ ባረገች ቁጥር ነካ ባረካት ቁጥር ነካ ባረገች ቁጥር እወጣለሁ፣ ከቤት እወጣለሁ። እንደ እኔ እንጃ እንደ ወጥተ ብትገላገል አንድ ነገር ነው። ስትወጣ ግን መልሰ እዛ ቤት ማትረግጥ ከሆነ ምን አይነት ሰዎች አሉ መስሏቸው? እባክሽና አልዋረድ አትውጪብኝ ከቤት እያለየ የለመናት የራስ ጉዳይ ነው ብላ ትሄድና ባትመጣ እኮ ደስ ይላል። እራሷንም ታስከብራለች፣ እሱንም ታስከብራለች። ራሷም የሆነ ነገር ራሷን ጠይቃል ትሆጥ አለች፣ ከዛ ተመለሳት እሱ በጣም ነው የሚያም። እኔ ራሳችሁን ታስንቃላችሁ። ሴትም ከሆንሽ ወንድም ከሆንክ ራስን ታስንቅ። አትወጣ ከቤት ቤት ነው እዛው፣ ተጣልተ እዛው ፈተ ለመኖር ሞክር። ህይወት ማለት ሁላችንም የትም ቦታ እንጣል። እኔም በራሴ ህይወት የሆነ ጸብ ይኖራል። ከራስ ጋር አለ፣ ከሰራተኛ ጋር አለ፣ ቤት አለ፣ ቤተሰብ ጋር አለ፣ ስራ። በጣም ብዙ ቦታ ጸቦች አሉ። ህይወት ማለት ያንን ፀብ እየፈታክ ያ የሚመጣው ጸብ የሚመጣው አለመግባባት ደግሞ በአይምሮ በሰውነት በስሜት በኢኮኖሚ ጠንካራ ያደርጋል። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንልዎታል። ዋጋ ውስጥ ብትሉ ሶፋ 1ቶ ሺ ብር፣ አልጋ 50 ሺ ብር፣ ዳይኒንግ ቴብል ከ55 ሺ ብር ጀምሮ ያገኛሉ። መልሕቅም ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ ቁጥር ለት ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 37 00 ይደውሉ። እኛ ቻሌንጆችን መጋፈጥ ስለምንጠላ ነው። ቻሌንጅን የምትጋፈጥ ከሆነ ነገሮችን ወደፊት እየፈታ ለመሄድ የምትጥር ከሆነ እመነኝ በአእምሮ፣ በስሜት፣ በሰውነት ጠንካራ ሰው ትሆናል። ስለዚህ ችግሮችን ከመሸሽ ይልቅ ችግሮችን መጋፈጥ ላይ ትኩረት አድርጉ። ችግሮችን ከሸሻቸው እመነኝ የሆነ ሰዓት ላይ ወደፊት ይሄዳል። በቃ የሆነ ነገር በመጋፈጥ ፈንታ እንፋታ ትላለህ። ቤት ትለቀ ትወጣል። አንተ ቤት ለቀ መውጣትን ካስለም ርካት ደግሞ ቀጣይ ጊዜ ላይ የሆነ ነገር ኮሽ ሲል በቃ ሄዳለሁ እናቴ ጋ በቃ እንላይ ትላለች። አንተ ስታደርግ የነበረውን እሷ ደግሞ ታደርጋለች። በቃ እሷ እንለያይ ትላለች፣ አንተም በቃ እንለያይ ትላል። እንለያይ ማለትም በቃ እንደማስፈር ያላት ይሄ ደግሞ በጣም ሲበዛ መጥፎ መጥፎ መጥፎ አንቺና ባለቤቶች መካከል በጣም ሰፊ ክፍተት የሚፈጥር ነው። ኮሺ ባለ ቁጥር እንለያይ አትበሉ። ኮሺ ባለ ቁጥር በቃ እንለያይ አትበይ። ከባለቤትሽ በተቻለ መጠን እንለያይ የሚለው ነገር የሆነ ሰዓት ላይ መለያየትን ስለሚያመጣ የሆነ ነገር ኮሺ ባለ ቁጥር በቃ ሄዳለው እናቴ ጋ፣ የት ነው የምትጂው? አሁን ባልና ሚስቶች ተጠላልተው ባል አፓርትመንት ተከራይተው የሚኖር የሀገር ባልና ሚስቶች ተጣልተው አፓርትመንት ተከራይተው ይኖራል። ተጣልታ አፓርትመንት ተከራይታ ምትኖራል። ያው ባልና ሚስት ሆነው ተጣልተው አልኳችሁ እኮ ተጣልተው አፓርትመንት ተከራይተው የሚኖሩዋል። እሱ ወጥቶ በቃ ተከራይተው ነን፣ እሷም ወጣ ተከራይታ ትኖራል። ስለዚህ ሁለታችሁ መካከል ያለን አለመግባባት መፍታት የምትፈልጉ ከሆነ በተቻላችሁ በተቻላችሁ በተቻላችሁ መጠን አለመግባባቱ እየሰፋ እንዳይሄድ አለመግባባቱን እየፈታችሁ መሄድ የምትፈልጉ ከሆነ በተቻላችሁ መጠን እዛው ቤት ውስጥ ሆናችሁ ችግሩ ላይ ቁጭ ብሎ፣ ችግር ውስጥ ሆነ ችግር አትፈታም። ከችግሩ ውጣና ስለ ችግሩ ተነጋገር። ከሚስት ጋር ይህን ችግር እየፈታሽ ከሄድሽ እያደገ እያደገ እያደገ መግባባቱ እያደገ ሄዳል። አለመግባባትን ማስቀረት ከፈለጋችሁ መግባባት ላይ ስሩ። ችግሩ እኛ ምን መሰላችሁ፣ ፍቅራችንን ለማሳደግ አናወራም። ፍቅራችንን ለማሳደግ አናወራም። ፍቅራችንን ለማሳደግ አናወራም። የምናወራው አለመግባባቶችን ለመፍታት መሆን የነበረበት ግን ምንድን ነው አለመግባባትን ለማስወገድ ነው ማውራት የነበረብን። አንተና ሚስት ሁለታችሁ መካከል ያለን አለመግባባት ለማስወገድ ነው ማውራት ያለብን እንጂ አለመግባባቱን ለመፍታት ብቻ አይደለም። የብዙ ሰው ችግር ፍቅሩን ለማሳደግ አያወራም፣ አለመግባባት ሲፈጠር ያወራል። ያ አለመግባባት ደግሞ ሁልጊዜ ያኛውን ፍቅር ማታሳድግ ከሆነ ይሄው በራሱ አያኖርም። ዞሮ ዞሮ ነጥብ የሚንደነሱ ባልና ሚስቶች ከሆናችሁ ኮሽ ባለ ቁጥር ከቤት ልውጣ የምትል ከሆነ ኮሽ ባለ ቁጥር ከቤት ልውጣ የምትል ከሆነ ለወዲና ለመጨረሻ ጊዜ ይፈርሳል። በትንሽ ነገር የምትሰበር ከሆነ በትልቅ ነገር አጠገቧ እንደማትሆን እርግጠኛ ትሆናለች። በትንሽ ነገር ኮሽ ሲል ሄዳለሁ ምት ከሆነ ኢንሴኩሪቲ፣ የደህንነት ስሜት እንዳይሰማው ይሄ ደህና ነኝ ሴፍ ነኝ ብሎ እንዳይኖር ያደርገዋል። አንተ ብትሆን አስሬ ሊሂድ ሊሂድ ሊሂድ የምትል ሴትን አምነት ትቀመጣለች? አትቀመጥም። ለምን መንገደኛ ነች ብለህ ታስባለህ። አስሬ እንለያይ እንለያይ እንለያይ እወጣለሁ እወጣለሁ እወጣለሁ ቢልም ሰው አንድ ቀን ተለሚ ሁለት ቀን ተለሚ ሶስት ቀን ተለም፣ እድሜ ልክ እየለመንሽ ማቆየት አትሲ። ሄዳለሁ ሄዳለሁ ሄዳለሁ ቢሉ ሰዎችን አንድ ቀን ተለምና ሁለት ቀን ተለምና ሶስት ቀን ተለም፣ እድሜ ልክ እነሱን እየለመን ይሻለቻል። ይሄንን በተለይ የምታውቀው ሴት የሚያውቀው እንዲረዳኛ በቃ እባክሽን፣ ትዳሬን እንዳላጣ፣ ስሜ እንዳይጠፋ፣ ክብሬን እንዳላጣ እባክሽን፣ ልጆችን አንዴ ሁለቴ ሶስቴ ትለምና እድሜ ልክ የለመንክ ግን መኖር ይከብድሃል። ትዳር ላይ ያላቸው ሰዎች አስሬ ልውጣ አስሬን ላይ አትባባሉ። ያ ነገር ሰውየው የደህንነት ስሜት እንዳይሰማው ያደርጋል፣ ተረጋግቶ እንዳይኖር ያደርጋል። መለያየት ደግሞ ሌላ ጊዜ ቪዲዮ እሰራላቸዋለሁ። መለያየትን የመሰለ አስቀያሚ ነገር እዚህ ላይ እውነት ልብ ነው እንደዚህ ለሁለት የሚከፈል አዎ እንትና እኮ ተለይታ ተመችቷታል ውሸት ነው፣ የውሸት ሳቅ አዎ። ተለይቶ የተመቻቸው ሰዎች አሉ፣ ተለይታ በጣም በሰላም የምትኖር ሴት አለ። በዛው መጠን ደግሞ ልባቸው ለሁለት ተከፍሎ መስራት አቅቷቸው እኔ ከመርካቶ ትልቅ መስሪያ ቤት ላይ ትልቅ ስልጣን ቦታ ያሉ ሰዎች በቃ ስራ ሰብ መስራት አቅቷቸው መኪናቸውን የህር ነርተው መጥቶ ግራንድ አቁሞ የሚለዋሉ አያወሩኝ። እንዴት አንጀቴን በጣም ነው የሚያሳዝኑኝ። እኔም በህይወቴ ስለማቀው ምን ያህል ስብራት እንደሚያመጣ ህይወት ላይ መለየትን ስላችሁ ከትዳር ሳይሆን የሆነ ጊዜ የሆነ ጊዜ ላይ ነበረ ሪሌሽን ነበርና እሱ ፌል ሲያደርግ በቃ ከእግዚአብሔር በታች በህይወቴ ተስፋ ምን ያህል ልቤ ለሁለት እንደተከፈለ፣ እኔና እግዚአብሔር እንዴት እንዳገገም፣ ቆይ በቃ እኔ ከእግዚአብሔር ጋር ሙጥኝ እግዚአብሔር ራሱ ጠንክሮኝ እንጂ ህመሙ አለ ወይ? አዎ አለ። ውስጥ አለ። ዞሮ ዞሮ ነጥቤ ምንድን ነው? በተቻላችሁ በተቻላችሁ መጠን አስሬን ፋታ አስሬን ላይ በቃ እሄዳለሁ፣ በቃ እወጣለሁ፣ በቃ እገባለሁ አትበሉ ነው። እንደዛ የምትውሉ ከሆነ አጠገባችሁ ያለውን ሰው ልቡን ትሰብራላችሁ፣ አይምሮን፣ ሰውነቱን ትነካላችሁ። የሆነ ጊዜ እናንተ መቀጠል ብትፈልጎን ከእናንተ ጋር አስሬ ደግሞ ከቤት አትውጡ ነው። ሚስት ከባለቤትሽ ጋር ማትግባቢ ከሆነ አትውጪ። ከቤት መውጣት መዘዙ በጣም ብዙ። ተለምጄዋለሽ ከቤት መውጣት ትለምደዋለክ። ለጊዜ ማስፈራራት ይመስላል። በኋላ ግን ይዞት የሚመጣው መዘዝ ጥሩ ስላልሆነ ይሄን ትንሽ ተጠንቀቁበት ለማለት እወዳለሁ። እንግዲህ ከአቅማችሁ በላይ የሆነ አለመግባባት ካለ፣ ነገር ካለ፣ ጸብ ካለ፣ ጭቅጭቅ ካለ ባልና ሚስቶች የማትግባቡባቸው ነገሮች ካሉ እመኖኝ ትዳራችሁን ማስተካከል የምትፈልጉ ከሆነ ወደ መልሕቅ ጎራ በሉ። ቤታችሁን ሰላም፣ ትዳራችሁን ሰላም፣ የሕይወታችሁን ሰላም ታደርጉበታላችሁ። በተለይ አዲስ አበባ ላይ የምትኖሩ ካላችሁ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በኦንላይን፣ በስልክ፣ በአካል በመማከር ትዳራችሁን ሰላም፣ ቤታችሁን ሰላም፣ ሕይወታችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 0974 ላይ ደውሉ። አመሰግናለሁ።